አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 23 በዚች ቀን ሐዋርያ ቅዱስ ዮልዮስ አረፈ። በዚህም ቅዱስ ትውልዶ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ኢየሱስ ክርስቶስ መረጠው ከሰባ ሁለቱ አርድእትም የተቆጠረ ሆነ። የመንፈስ ቅዱስም ሀብት ከሐዋርያት ጋር ተቀበለ። ከእርሳቸውም ጋር ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት በአንብሮ እድ የኤጲስቆጶስነት ሹመው ከእንድራኒቆስ ጋር በአገሮቹ ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ የቅዱስ ዮልዮስ ገንዞ ቀበረ። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱ ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስም እሊህ ሐዋርያት በሮሜ ክታቡ እንድራኒቆስና ዮልዮስ ሰላም በሏቸው ሲል አስታውሷቸዋል። የእግዚአብሔር ምስጋና እኛንም በአባቶችን አዋረት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ሰማዕታት የሆኑ የእስያ ከሰባርቱ አርድእት የአንዱ የአፍሮዲጡ ዮልዮስ እና የቀሲስ ታኦድራጦስ የጳጳስ ታድሮስ የዮልዮስና የእናቱ እስክንድራ የሆኑ ደግሞ የኢስድሮስ የሚስቱና የሁለት ወር ልጇ እኔ ከእናቴ ጋራ ክርስቲያን ብሎ የተናገረና ዲዮቅሌጣኖስ የገደላቸው ለእነርሱ ማህበር መታሰቢያቸው ሆነ። ለእግዚአብሔር ምስጋናውን እኛንም በሊህ ቅዱሳን ጸሎት የማረም በረከታቸውም ትደረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም